በሲዳማ ብሔራዊ ክልላዊ መንግስት በወቅታዊ ክልላዊ ነባራዊ ሁኔታ መሰረት ያደረገ የክልሉ ርዕሰ መስተዳድር አቶ ደስታ ሌዳሞ ጋዜጣዊ መግለጫ ሰጥቷል። በመግለጫውም ባለፉት አራት ዓመታት የክልሉ መንግስት ሰፋፊ የህዝብ ጥያቄ መሰረት ያደረጉ ተግባራትን እየከወነ እንደሚገኝ በተሰጠው ጋዜጣዊ መግለጫ የተገለጸ ሲሆን ከቅርብ ጊዜ ወዲህ ማህበራዊ ትስስር ገጾችን በመጠቀም የክልሉን ነባራዊ ሁኔታ በማይገልጽ መልኩ መረጃዎች እየተሰራጩ በመገኘታቸው የክልሉ መንግስት አቋምን ለህዝቡ ማሳወቅ በማስፈል ያስፈለጉ የጋዜጣዊ መግለጫ መዘጋጀቱን አቶ ደስታ ሌዳሞ ተናግረዋል። በክልሉ በትምህርት፣ በጤና በመሰረተ ልማት ስራዎች ላይ እየተሰሩ ያሉ ስራዎች እንዳሉ የተገለጸ ሲሆን አዳጊ የህዝብ ጥያቄን በተፈለገው ልክ ምላሽ ተሰጥቷል ማለት እንደማይቻልም በተጨማሪነትም የክልሉ ርዕሰ መስተዳድር ተናግረዋል። እንደ ሲዳማ የህዝቦቻችንን ኑሮ የሚቀይሩ በርካታ እቅዶችን፣ ኢኒሺቲቮችን ይዘን በትኩረት እየተገበረን እንገኛለን። ውጤቶቹንም በደንብ አይተንባቸዋል። የህዝብ ኑሮም እየተቀየረ ይገኛል። እንደ ማንኛውም የኢትዮጵያ ህዝብ የሚሰራውን ስራ ሁሉ ሰርተን ጨርሰን ሲዳማን ሲንጋፖር አድርገን አብቅተናል ማለት አደለም። ዛሬም ቢሆን ልማት እንደ ፍላጎቱ ተደራሽ ያልሆነለት የህዝብ ክፍል አለ። ይሄ ሁሉ ተጨማሪ ውጤት ባለበት ስራው ግን ተሰርቶ የማያልቅ በመሆኑ ቀሪ ስራዎች እንዳለን ልብ እንላለን። በግብርና በእርሻ ስራዎቻችን ላይ ወደ 19 ፓኬጆች ያሉት በቆላው ላይ መስኖን መሰረት ያደረገ ውሃ አቅርቦትን በማሻሻል በመስኖ ላይ አስፍተን በመሄድ በርካታ ወገኖችን ተጠቃሚ ለማድረግ የሚያስችል በመሃሉ ወይና ደጋው ላይ በፍራፍሬ በቡና እዛ ላይ የሚሄዱ ጉዳዮችም እንደዚሁ በስፋት በመስራት ሌሎች ስራዎችንም ከዛ ጋር የሚሄዱትን በመስራት በሰፊው ተጠቃሚ ለማድረግ እየድን ያለንበት ፓኬጆች አሉን። በሲዳማ ክልል እየተሰሩ ያሉ የልማት ስራዎችን ለማደናቀፍ የተለያዩ ኃይሎች እንቅስቃሴ በማድረግ ላይ እንደሚገኙ የክልሉ ርዕሰ መስተዳድር አቶ ደስታ ሌዳሞ የተናገሩ ሲሆን በዚህ ተሳትፎ ያላቸው ኃይሎችም ህጋዊ እርምጃ እንደሚወሰድባቸውም አበክረው ገልጸዋል። አንዳንድ ማብራሪያ የሚፈልጉ የመንግስት አቋም የሚጠይቁ አይነት መረጃዎችም ተገቢ ባልሆነ መልኩ ከአንድ ወገን ብቻ በሚዲያ ላይ ሲዘዋውር ስለምንመለከት በነዛ ጉዳዮች ላይ በተለይ እንደ መንግስት ያለንን አቋም ግልጽ ማድረግ ስለሚያስፈልግም የግል ፍላጎትን ምናልባት ስልጣን በመያዝም ወይ ሰላም በደፈረሰ ጊዜ በለመዱት መልኩ ለማሟላት አስቦ አልሞ የሚያንቀሳቅሱት ለዚህ ከቅርብም ከሮቅም የተወሰኑ ኃይሎች ከጀርባ ያሉት መሆኑ በእኛ በኩል እነዚህን ሁሉ በትግስትና ጊዜ ወስደን ታርሞ አስተውሎ በራሳቸውም ይቅርታ ጠይቆ እንዲመለሱ ሰፊ ጊዜ ሰጥተን የተመለከት ነው። ምናልባትም ትዕግስት ከልክ ካለፈ ህግ የሌለ ስለሚያስመስል አሁን ህግ የሌለ በሚመስል ሁኔታ የሚሆኑ ነገሮች በአጭር ጊዜ ውስጥ የማይታረሙ ከሆኑ የህግ እርምጃ መወስደን ጭምር የህግ በላይነትን እናረጋግጣለን። የሲዳማ ህዝብን እሴት ባከበረ መልኩ በተፈጠሩ ችግሮች ላይ በመነጋገር ችግሮችን ለመፍታት የክልሉ መንግስት ቁርጠኛ መሆኑንም ተገልጿል። አሁን ነገሩ ትንሽ ከልክ እያለፈ ያለ ይመስላል። ቀይ መስመርም አለ መታለፍ የሌለበት። ለምሳሌ የሲዳማን ህዝብ የሲዳማን አባቶች በማዋረድ ህዝቡን ማዋረድ መስደብ፣ ባለሀብቱን፣ ሽማግለውን በዚህ ደረጃ በግላጭ መስደብ ትግስት ልናደርግበት የሚን ችል አደለም። የህዝብን ክብር መጠበቅ አለ። ከጊዜ ወደ ጊዜ ተምሮ ይመለሳሉ ብለን ስንጠብቅ ደግሞ መሰረታዊ ጥሰት ጥፋት እየሰሩ ጽዋውም እየሞላ ከቀይ መስመር እያለፉ ስመጡ የዛ አይነት ባህሬ ያሳዩት ላይ የህግ በላይነትን የማስከበሩ ጉዳይ ጀምረናል። በህዝብና በመንግስት የተጀመሩ ስራዎች ተጠናክሮ መቀጠል እንደሚገባቸው የክልሉ ርዕሰ መስተዳድር ጥሪ አቅርበዋል። ከዚህ በኋላ የእኛ ትኩረት ከነዚህ አይነት ሚዲያ ጋጋታዎች ጆሮ ሳንሰጥ ህዝባችንም ጆሮ ሳይሰጥ በያዝነው እቅድና ልማት የህዝብን ጥቅም በሚያረጋግጡ ጉዳዮች ላይ አትኩረን እንሰራለን።